ላ ዛሬ ያው ለሰላም ጠርቻቸው ሁለቱ ሊስማሙልኝ አልቻሉም። ጭቅጭቅ ላይ ናቸው አሁን እና ይሄ ጭቅጭቅ ደግሞ እየዋለ እያደራ በጣም የማይሆን ነገር ውስጥ እየገቡ ነው። ሁለቱም ችግር ውስጥ ናቸው። እናንተ ሰላም ስትሆኑ ነው እነሱም ሰላም ሊሆኑ ይችላሉ። ተውኩት በቃ እንደፈለገ እኔ ሰላም እንድትሆኑልኝ፣ ለምን እንዴ ነገር እኔ ወይ ጉድ፣ ዛሬም አዲስ ነገር ስንጠብቅ እንግዲህ ያየ ነው። ያው የነሱም ፉከራና የነሱም ጥልና እንዴት ናችሁ? ሰላም ናችሁ? ውድ የአገሬ ልጆች በእያላችሁበት ሰላማችሁ ብዝት ይበልልኝ። እንግዲህ ዛሬም ፍጹም እንግዲህ ብዙ ሰው ሲጠይቀው፣ ብዙ ሰው ሲጨቀጭቀው እንግዲህ የተለያዩ ጓደኞቻቸውን ያው ሁላችንም ስንጠይቅ ያው ፍጹም ለማስማማት ብሎ እንግዲህ እንዳየ ነው። አራቱንም ጠርቶ ነበር። ግን አራቱንም እዚህ ጋር ማገናኘት አልነበረበት ከካሜራ ጀርባ እያንዳንዳቸውን በግል ማናገር ነበረበት ብዬ ነው እኔ እዚህ ላይ የማስበው። ያው ይዟቸው መጥቷል። ይዟቸው መምጣቱ ጥሩ ነው። ግን ባልተረጋጋ መንፈሱ ውስጥ ከካሜራ ጀርባ ያልተነጋገሩ ልጆች፣ ሁለቱም ግንፍል ብለው የተደባደቡ ልጆች ሁሉም አሁን እኔ ለምሳሌ ይቅርታ አድርጉልኝና፣ ሶሲና ሶሲ እና ሀይሚ አሁን ትላንትና ሳያቸው ሲገናኙ፣ እኔ በውስጥ ይቅርታ የተጠያየቁ ነው ይመስለኝ። እኛ ጋር ደግሞ መጥተው ይቅርታ እንደገና ይቅርታ የተባባሉ ነው ይመስለኝ፣ ምክንያቱም ተረጋግተዋል። ሲመጡ እንደዛ ገፍትራት፣ እንደዛ ገፍታት፣ በአንዴው መታ፣ ወዲያው ትከሻ ለትከሻ ሰላም ይባባላሉ ብዬ አላስብም። ከካሜራ ጀርባ ወይ በቴክስትም ሆነ በተለያየ ነገር ተገናኝተዋል ብዬ ነው ማስበው። እንደኔ ሀሳብ ይቅርታ አርጉልኝና እነ ብሩክ ሆኑ ሃይሚን አራቱን መጀመሪያ አንድ ሶስት ጓደኞቻቸው ሆነው እንደ ቡናም እየጠጡ ሻይም እየጠጡ ካፍቴሪያም ቢሆን በጨዋ ደንብ እንዲነጋገሩ አንድ ሶስት ጓደኛ ይዘው ከካሜራ ጀርባ መጀመሪያ ማናገር ነበረባቸው። ምክንያቱም አሁን ግንፍ ብል ብለው ሀይሚ ና ብሩክም ገና አልተስማሙ ገና ትላንትና የተለዋወጡት ቃል ሁሉ በቀደም ለታሷ ጥላው ሄዳለች ትላንትና ደግሞ እሱ ጥሏት ሄዷል ያው ያ ንዴት ውስጣቸው ነው ያለው በዚህ በንዴት ውስጥ ሆኖ እንደገና ደግሞ አራቱን በአንድ ሰዓት ላይ ማገናኘት ጥሩ ነው ብዬ አላስብም ግን እኔ አሁን በውስጥ ያለው መረጃ የሚገርማችሁ ነገር ይሄ ነገር ድራማ ነው ስራ ነው ነው የሚሉኝ እኔ ግን እንዲህ ሳየው ስራ መስሏል ምንም ተደጋግሞ ቢነገረኝ እኔ ላምን አልቻልኩም እነሱ በእርግጥ የማንንም ቴሌፎን አያነሱም። ሁለቱም ለማንንም ቴሌፎን አያነሱም። ቴክስትን ቢላክላቸው ቴክስቱን እንደሚያነቡት እርግጠኛ ነኝ። ነገር ግን ለማንም ሰው መልስ አይሰጡ፣ ለትልቅ ብትሉ፣ ለትንሽ ብትሉ አላቅም። ወንድሞቻቸው እና አሁን ምናልባት ወንድሞቻቸው፣ በቅርብ ያሉ ዘመዶቻቸው ወይም ደግሞ አብረዋቸው በእነሱ አቅራቢያ ያሉ ጓደኞቻቸው ሊያገኟቸው ይችላሉ እንጂ ማንም ሰው ማነጋገር ስለማንችል እንግዲህ በውስጥ በውስጥ ያው የምንመሰማቸው ነገሮች እኔም እንደምጨነቅ የሚያውቁ እንግዲህ በውስጥ የሚያናግሩኝ ሰዎች ድራማ ነው፣ ሁሉ ነገር ይስተካከላል፣ ስራ ነው ይሉኛል። እኔ ግን ዝም ብዬ ሳየው ምንም ልብ ያልተረጋጋ ምንም ስራ የሚመስል ነገር አላየሁኝም። እኔ እየታየኝ አይደለም ስራ የሚመስል ነገር። በነገራችን ላይ በጣም ይቅርታ አድርጉልኝና እንደዚህ ሁለት የተቃረኑ ሰዎች፣ አራት የተቃረኑ ሰዎች እከሰዋለሁ እያለ የሚደነፋ እንግዲህ ድራማ ከሆነ ስራም ከሆነ እከሳለሁ የተባሉ ሲገናኙ የሚደባደቡ ልጆች ከካሜራ ጀርባ የዳንኤል ጓደኞች ለብቻ ዳንኤልን አቀዝቅዘው ማናገር ጓደኞቻቸው በዳንኤል በኩል ያለ ጓደኛ በብሩክ በኩል ያለ ጓደኛ መጀመሪያ ወንዶችን ለብቻ ማነጋገር ከዛ በኋላ ሴቶቹን። ሴቶቹ አሁን ተነጋግረው ስለጨረሱ ነው መሰለኝ። እኔ እና እሷ ይቅርታ ተጠያይቀን ጨርሰናል ብላለች። አይ መጀመሪያ እንድዛ ነው። እነዚህ ጨርሰው ነው እዚህ ጋር ሚዲያ ላይ መጥተው። ምክንያቱም እርስ በርሳቸው የሚለዋወጧቸው ቃላቶች የከበደ ነው። አሁንም ዛሬ ወደ ጥል ነው እንዴ? በመሃል ፍጹም አሳዘነኝ እኮ። በመሃል ፍጹም ምን ራሱ መደብደብ ያኛውን ደበድባለሁ ብሎ ፍጹም፣ ይሄኛውም ይሄንን ደበድብ ፍጹም፣ በመሃል እኮ ተንገላታ። እዚህ በጣም አደገኛ የሆነ ሁኔታ ውስጥ እየገቡ ነው ያሉት። ያው በዛች ብራንክ አንቺ አስናቅሽኝ አንቺን፣ እሺ አስናቅሽኝ ስላት፣ እንደውም ሃይሚ ዛሬ ተሳምቷት እሺ፣ ይቅርታ ነኝ ስላስናኩ ናኩ ይቅርታ ብላለች። ያው ይቅርታዋን ቶሎም ሊቀበላት አይችልም፣ ምክንያቱም ብዙ ጊዜ ቆይታለች ሃይሚዬ ሀሚ ደግሞ ትላንትም እንደተናገረችው እንዳያችሁት የራሴ የሆነ ማወቅ መፈልጋቸው ነገሮች አሉኝ ብላለች። እሷ ደግሞ ስማርት ነገሮችን ለማወቅ የምትሄድባቸው መንገድ የተለየ ነው። እኛ በእሷ ጫማ አደለንም ከሩቅ ናን ያለ ነው። አሁን የኔን ህይወት ወይ እንደ አንዳንዳችሁ እዚህ ጋር የምታዳምጡ ህይወታችሁን የምታውቁት እናንተ ናቸው። የኔን ህይወት የማቀው ኑሮይን ራሴ ነኛ አደል ያለችበትን ነገር ጥርት አርጋ ለማለፍ ምክንያቱም ህይወት ነው አደል ፍቅር ህይወት ነው። የማይለያዩ ልጆች ናቸው። በጣም የሚዋደዱ ልጆች ናቸው። ብዙን ነገር ተጉዘው አንድ ዓመትም ቢሆን አብረው መጥተዋል። እስከ ቤተሰብ መተዋወቅ ድረስ ደርሰዋል። እንግዲህ እነ ሙሽዬ እና አብ እነ መለኛው ሰርግ ማብራ ነበች። ተዋውቀው በጣም ይወዷታል። ይሄንን ነገር ላለማቋረጥ፣ ልቧን ንጹህ ለማድረግ ካለባት ጥርጣሬ፣ የተለያየ ምኮችር ቴክስቶች ይደርሷታል። የተለያየ ሴቶችን ማስቀምጧትም ይሄንን ስለማቅ ነው። ይሄ ብቻ አይደለም ምክንያቱ የተለያዩ ነገሮች ስላሉ በራሷ ህይወት በህይወቷ ውስጥ ገብተን ለምን እንዲሆንሽ? ለምን ይቅርታ አታረጊም? ለምን ይሄ ተፈጠረ? አንበላት። እንዲህ ሴት ልጅ ነች አይደል? ትወዷለች እኮ ታፈቅሯለች። ግን ይሄን ነገር ስላገኘች ማጣራት የምትፈልጋቸው ነገሮች ሊኖራት ይችላል። ምክንያቱም በትላንትናው እለትም ያው ብዙ አልተናገርኩም። እንደውም እኔ የትላንትና የድሮ ትዝታዎችን እያየሁት ስለነበረ እንደውም በትንሹ ቀን ጭቤ እሱን ነው ያደረኩት። ምክንያቱም ሁልጊዜ ጊዜ ሲጨቃጨቁ ስልችት ስላለኝ ያን ነገር ማየት ስላልፈለግኩ፣ እንደውም አንዳንዶቻችሁ የመቼ ነው ይሄ ብላችሁኛል። የቆየ ነው እሱ፣ ፕራንክ አድርጓት ትላንት የለቀኩት እሱ ፕራንክ አድርጓት ከዛ በኋላ እውነቱን ሲያሳውቅ ማለት ነው፣ ያንን ፕራንክ ያደረገበትን ምክንያት እየገለጸላት ያለ ቁጭ ብለው የሚያወሩበት ነው እዛ ላይ ያደረግኩላቸው። ምክንያቱም እኔ ድሮውን አንዳንዴ ያለሁኝ አንዳንዴ ደግሞ ሳይ ደግሞ ስለሚያሳዝነኝም ባ ስለሚመጣ በቃ ስለማዝን በጣም አንዳንዴ ደግሞ አላዩ አንዳንዴ ያሉ ውስጥ ቆ የተናገሩት ቃላት፣ ይህ ሁሉ ተናግረው እነዚህ ልጆች ሊያዩ ነው ብዬ የማይበት ጊዜ አለ። ያነት ነው ትላንትና ትንሽ ሄር ያረግኳችሁ ለማጽናናት ብዬ ነው እና በትላንትና ሁለት እሷ ስትናገር እኔ ማወቅ የምፈልጋቸው ነገሮች አሉ። ዝም ብሎ ተሸፋፍኖ ነገሮች መቅረት የለባቸውም። ያ ደግሞ ለአንድ ሴት ልጅ አስፈላጊ ነው። ምክንያቱም የሴት ልጅ እድሜ ይሄዳል አይደል? ዝም ብላ ጊዜዋን እንዳታሳልፍ እድሜዋንም እንዳታቃጠል ማወቅ የምትፈልጋቸው ነገሮችን በአጠቃላይ ማጣራትና ማወቅ አለባት። በቃ ይሄ ለእሱ አነስተው ምንም አንፍረድባት። አሁን ጋ ለእሷ ይቅርታ ለምን አታርግም? እንዲ አናቃትም እንዲህ አይምዬ ይቅርታ፣ ሰው ነች፣ ብልህ ነች፣ ጥሩ ሴት ነች። በጣም ነው የምትወደው እሱ መስዋዕት እንደከፈለም እኮ እሷም እኮ ለእሱ መስዋዕት የከፈለችው የምትከፍል ሴት ነች። እንኳን ቡታ ጅራ ሲሄዱ እናቱ ሄዳ ምትረዳ ሴት ነች አለን፣ እሱም መስክሮላታል። ሙሽዬ ሴት ልጅ ስለሌላት ነው መሰለኝ በጣም ነው ሃይሚን የምትወዳት። እንደውም ይደዋወላሉ እኔ ሳላውቅ ብላል። ይህን ያል ጥልቀት ሄደች ልጅ እሱን። እና እሷ በትክክለኛ ፍቅረኛሞች ፍቅራቸውን ለማጽለቅ ከፈለጉ ማወቅ ያለባትን መብቷን ማወቅ አለባት፣ እና ይሄን ነገር ልንረዳት ያስፈልጋል። ሁሉንም ነገር ለነሱ ብንተውላቸው ጥሩ ነው። እኛ ከዳር ሆነው መጸለይ ነው። ፍጹም ዛሬ ያደረገው ነገር ጥሩ ነው። ጥሩም ሆኖ ግን ከካሜራ ጀርባ መጀመሪያ ወንዶቹን እንዲረጋጉ ማናገር ነበረበት። በብሩክም በኩል፣ በሃይሚም በኩል ሁሉንም እዛ ጋር ስሜታዊ እንዳይሆኑ የመጣበትን አላማ አሁን ማን ማን እንደተጠራ እንኳን አላወቁም። እዛ ጋር ሲናገሩ ስናይ ወይ እንትናን ጠርታል ለምን ጠራት፣ እንትናን ጠርታል ለምን ጠራት ነው የሚሉት ሁሉ። ስለዚህ ይሄን ነገር ሁሉ አሳውቋቸው አጥርቶ ነገሮችን መምጣት። ለማስታረቅ ከሆነ ሂደቱ እንደዛ ነው። እኔ የማስታርቀውን ሰው መጀመሪያ ለብቻ እናገራለሁ። ሰው አስታርቀን እናቃለን፣ ጓደኛዎችም ሆነን ወጣቶችን ኢትዮጵያን በኖርንበት ዘመን እዚህም ቢሆን ስንኖር መጀመሪያ አንደኛውን አነጋግረዋለሁ፣ በደንብ አድርጌ አብራርተን ማናገር። በቃ እንዲህ እንዲህ ነው ይሄንን ማስተካከል አለብን፣ መናገር የለብንን ነገር ሁሉ እናናግረዋለን። ከዛ ደግሞ በዛኛው ወገን ያለውን እናናግረውና ሰላም ለማምጣት ከሆነ ከዛ በኋላ ነው አብረን ማገናኘት ያለብን። ይሄን ደግሞ ማድረግ ያለበት ከካሜራ ጀርባ ለየብቻ አድርጓቸው አሁን ማገናኘት ነበረበት። ይሄ ነገር እኔ ትንሽ ይሄ ነገር ቅር ብሎኛል። ያው እሷም እንግዲህ ጠዋት ዘፈን ለቃ ነበር ያየ ነው። ዘፈኑም ትንሽ አሳዝኖኛል። ያው እኔ ብዙም ዘፈን ባላዳምጥም አይቻት ነበር፣ ግን እኔ ሁልጊዜ በጣም እወዳታለሁ አይምዬን። ኤኒዌይ ሁለቱንም እወዳቸዋለሁ፣ ግን ሴት ስለሆነች ታሳዝነኛለች። በቃ ይሄ ነው። አሁንም ሁለቱን እንደግፋቸው፣ አንሳደብ፣ ፎቶ አንዘግዝቅ፣ የነሱንም ፎቶ አንዘግዝቅ። ይሄ ምንም አይጠቅመንም። ይሄ እንደው የአስተሳሰባችን ዝቅተኝነት ነው እንጂ የሚያሳየው ምንም የሚጠቅም ነገር ስላልሆነ ለሁለቱም ጥሩ ጥሩ ኮሜንት እየጻፍ ምክርም እየመከር ናቸው እንግዲህ። እግዚአብሔር መልካሙን እንዲያመጣላቸው በትዕግስት እንጠብቅ ነው ምላችሁ። ውዶቼ በጣም አመሰግናለሁ ስለምሰሙኝ። ተባረኩልኝ።